ነገር ነገር እንትን ትላላችሁ ከኋላ ደግሞ ነገሮችን ጀብ ከሄደ ውሻቸው እንደሚባል ካስደበደባችሁኝ የልባችሁ ከደረሰ በኋላ ይቅርታ፣ እንደዛም ተደርጎ እንኳን ራሱ ቀለበቱን መልስለት። ያ ማስታረቅ ወደ ቀድሞ ህይወታቸው እንድትመለሱ ሞከርኩ፣ ጣርኩ፣ አልተሳካም። ስለዚህ ብትለያዩ የሚሻለ ቀለበት ንጠቀበል። አንተ ምን ቤት ነኝ እንድንለያይ? ውብዬ ማለት ነው ያው ፎቶ ብታቃጤው ምንም፣ እንጃ፣ ብቻ በፎቶ ማቃጠል ምንም የሚመጣ ነገር የለም። እግዚአብሔር ልቦናውን መልሶት አብራችሁ ሆናችሁ እንደ በፊታችሁ ልጃችሁን ብታሳድጉ መልካም ነው። ከዛ ደግሞ ሲቀጥል ሙቪ አይደለም ለእሱ ቀለበቱን የሚሰጠው ማለት ነው። ምክንያቱም አሁን ሙቪ የሆነ ነገር ቢደርስበት ማን ነው ተጠያቂው? ዝጋ ማለቴ አንተ ማነህ ምን ቤት ነው እያለ ነው። በዛ ላይ ሙቪ ብዙ ሰው እየተዛተበት ነው። አሁን ላይ ደግሞ የባል ፎቶ ማቃጠል ተጀምሯል እና በነገራችን ላይ ውብዬ ያው ውስጧን ስለተሰማትም ስላዘነችበት ነው። ከአንዴም ሁለቴ እንደዚህ አይነት ድራማ ንጹህ ናይ ነው የሚለው እሱን እግዚአብሔር ነው የሚያውቀው። በእውነቱ ንጹህ ሊሆን ይችላል፣ ግን ደግሞ እንደዛ ረኬት እንደዛ መተሻሸት እንትን ሲል እሷ በዚህ ሰዓት እንደዚህ በሆነችበት ሰዓት ሊሰማት ይችላል። በነገራችን ላይ ታስታውሳችሁ ብዬ እኮ ዱባይ ጀምራ ለመሄድ እሱ ከብዙ ሴቶች ጋ ነው ከብዙ ሴቶች ጋ ነው እንትን የሚልብ ብላለች። ያው ታዋቃላቸው ሩታ ና ብሮች ነበሩ፣ ከአየር ማረፊያ ወስነው ነው እንትን ብለው ለምነው ያስታረቋቸው። እና ምንድን ነው የለመደ ምንድን ነው ያሰርቃል ተማድ ምናምን የሚባል አባባል አለ እና ናሂ ጥሮ ጥሩ አድርገሃል ብዬ አላስብም። ምክንያቱም ትዳርህ፣ የልጆቹ እናት፣ ብዙ ዋጋ የከፈልክለት በዛ አጋጣሚ የናሂ እናት ሳላ ደንቃት አላልፍም። ከውብየ ጎን ናት። አሁን ላይ ቀጮ ራሱ የለችም ወታለች። እና ናሂ ጥሩ አላረክም፣ አራረክም ትዳርክን እንደዚህ ማፍረስ የለብህም ብዬ ነው የማስበው። ምክንያቱም ያኔ እኮ ምንድነው ለውጡ? ነው ምለው ምንድነው ለውጡ? እንደገና ሴት ልጅ እንክብካቤ በሚደረግላት ሰዓት ወልዳ ልጁን በመታቀፊያው ሰዓት እንደገና ወደ ሌላ ሴት፣ ምን አይነት ጊዜ እንደሆነ አላውቅም። እና ውድ ቤተሰቦች ግን ለሁላችንም ልቦና ይስጠን ነው ምለው ለተጣሎትም እግዚአብሔር ያስታርቃቸው።